በሐዋርያት ሥራ ውስጥ ስንት አብያተ ክርስቲያናት ተመስርተዋል? የሐዋርያት ሥራ መጽሐፍ ከኢየሱስ ዕርገት በኋላ የክርስቲያን ቤተ ክርስቲያንን አጀማመር ይመዘግባል። በሐዋርያቱ በተለይም በጴጥሮስና በጳውሎስ የወንጌል ስርጭት ላይ ያተኩራል። በተለያዩ ከተሞች ሲሰብኩ የምዕመናን ማኅበረሰቦች መፈጠር ጀመሩ። እነዚህ ማኅበረሰቦች በመጨረሻ እኛ አጥቢያ አብያተ ክርስቲያናት የምንላቸው ሆኑ። ከመጀመሪያዎቹ እና በጣም አስፈላጊዎቹ አብያተ ክርስቲያናት አንዱ በኢየሩሳሌም ያለች ቤተ የክርስቲያን ነበር፣ የተጀመረው በጴንጤቆስጤ ቀን ከጴጥሮስ ስብከት በኋላ ነው። በሺዎች የሚቆጠሩ አምነው ተጠመቁ፣ በጸሎት፣ በማስተማርና በመካፈል ላይ ያተኮረ ጠንካራ ህብረት ፈጠሩ። ይህች ቤተ የክርስቲያን ወንጌልን ለማስፋፋት መሠረት ሆነች። እንዲሁም የጥንት ክርስቲያኖች ዋና ዋና ነጥብ ሆኖ አገልግሏል ስደቱ እየበዛ ሲሄድ አማኞች ተበታትነው ወደ ሌሎች ከተሞች መስበክ ጀመሩ ይህም ለአዳዲስ አብያተ ክርስቲያናት መወለድ ምክንያት ሆኗል አብያተ ክርስቲያናት የተመሰረቱት እንደ አንጾኪያ ባሉ ቦታዎች ሲሆን የኢየሱስ ተከታዮች መጀመሪያ ክርስቲያኖች ይባላሉ ከአንጾኪያ ጳውሎስና በርናባስ ለሚስዮናዊነት ጉዞ ተላኩ። ጥረታቸው አብያተ ክርስቲያናት በፊልጵስዩስ፣ በቆሮንቶስ፣ በኤፌሶን፣ በተሰሎንቄና በሌሎች ከተሞች እንዲተከሉ አድርጓል። በጥቅሉ፣ በሐዋርያት ሥራ ውስጥ ቢያንስ ከአሥር እስከ አሥራ አምስት አብያተ ክርስቲያናት ተለይተው ይታወቃሉ ይህም አንድ ሰው ጊዜያዊ እና ዘላቂ ስብሰባዎችን እንዴት እንደሚቆጥረው ላይ በመመስረት። እያንዳንዱ ቤተ ክርስቲያን የአካባቢውን ባህላዊ እና መንፈሳዊ ፍላጎቶች ያንጸባርቃል፣ ግን ሁሉም በእምነት አንድ ሆነዋል። እነዚህ ቀደምት አብያተ ክርስቲያናት ፈተናዎችን ገጥሟቸዋል ነገር ግን በመንፈስ ቅዱስ ሥራ ማደግ ቀጠሉ። የሐዋርያት ሥራ መጽሐፍ እንደሚያሳየው ቤተ የክርስቲያን ሕንፃ ብቻ ሳትሆን ኢየሱስን የሚከተሉ ሰዎች እንቅስቃሴ ነበረች።